መለኮታዊ ጉብኝት ለኢትዮጵያ በሚል መሪ በመስቀል አደባባይ የጀማ ወንጌል ስብከት ቅዳሜና እሁድ ይካሄዳል። ፕሮግራሙን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቢሊ ግርሃም የወንጌል ማህበር ጋር በመተባበር ያዘጋጁት ነው። የቢሊ ግርሃም የወንጌል ማህበር ፕሬዚዳንትና ዋና ስራ አስፈጻሚ ቄስ ፍራንክሊን ግርሃም መርሃ ግብሩን አስመልክቶ መግለጫ የሰጡ ሲሆን፣ ውብና ጠንካራ ሀገር ወደሆነችው ኢትዮጵያ በመምጣታቸው መደሰታቸውን ተናግረዋል። በዚህ ከተማ ዛሬ እዚህ በመገኘቴ ትልቅ ክብር ይሰማኛል። እናም ደግሞ የእችን ሀገር እንደምንወድ ልን ነገራችሁ ፈልጋለሁ እንደ አውሮፓውያን አቆጣጠር በ1985 ወደዚህ ኢትዮጵያ መጥቼ ነበር። ከዛ ጊዜ በኋላ ብዙ ለውጦችን አይቻለውም። ወንጌልን ለመስበክ እመጣለሁ ብዬ አስቤ አላውቅም ነበር። እናም የኢትዮጵያ ወንጌል አማኞች ካውንስል ጋብዘውኛል። መልእክቴም ወንጌል ነው፣ እግዚአብሔር ኢትዮጵያን እንደሚወድ ነው። መርሀ ግብሩ የጸሎት የወንጌል ስብከትና የዝማሬ ፕሮግራም ያካተተ መሆኑንም ተመላክቷል። በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀመሩ በበኩላቸው መርሀ ግብሩ እንደ ሀገር ፈጣሪ የምናደምጥበትና ስለ ኢትዮጵያ የምንጸልይበት ጊዜ ነው ሲሉም ተናግረዋል። በእነዚህ ሁለት ቀናት ውስጥ የሚሆነው ነገር ቢኖር ለሀገራችን እንጸልያለን፣ ለሀገራችን ሰላም እንጸልያለን፣ ለሕዝቦቻችን አንድነት እንጸልያለን፣ ለሀገራችን እድገት እንጸልያለን። ስለዚህ ወሳኝ ጊዜ ነው ለእኛ ቃለ እግዚአብሔርን በአንድ ላይ ከሳቸው በኩል እንካፈላለን። ይሄ እንግዲህ ስናገር ለወንጌላውያን ብቻ ብላችሁ እንዳታስቡ ለሁሉም የሚሆን መልእክት፣ ለምድሪቱ የሚሆን መልእክት ይዘውልን ስለመጡ ህዝባችን በአንድነት በአክብሮት የሚካፈልበት መድረክ ይሆናል ብለን እናስባለን። ቢሊ ግራሃም የወንጌል ማህበር በ1952 ዓ ም በወንጌላዊ ቢሊ ግራሃም በአዲስ አበባ የወንጌል ስብከት ያከናወኑ ሲሆን በንጉሱ ቤተ መንግስት ተጋብዘው በአፄ ኃይለሥላሴ ሽልማት ተበርክቶላቸው ነበር። ልጃቸው ፍራንክሊን በ2017 ዓ ም በአዲስ አበባ መስቀል አደባባይ የሚያከናውኑት የጀማ ወንጌል ስብከት አባታቸው ወንጌልን ከሰበኩበት ከ65 ዓመታት በኋላ ነው ተብሏል። ከ1600 በላይ አብያተ ክርስቲያናት ከቢሊ ግራሃም የወንጌል ማህበር ጋር በመተባበር መለኮታዊ ጉብኝት ላይ ተሳታፊ ናቸው።